እንደዛ ነገሮች ተጋላጋዩ የኔ እናት እንደ ምንም ነገር ምንም አላደረገም። እራሷ ያመጣችው ነገር እሱ ላይ አምታ እሱ ላይ ያረጋ ነው። እንደዚህ ዮናሽ ያደቹ ጥፋተኛ እሱ ነሽ የሚሉ ሰዎች ይሄው ሲሞት። እሺ እንደዚህ ሆና ልጅቷ ትንሽ ትንሽ ራፍጣ ታገኝ፣ በቃ ተዋት፣ በቃ ትኖርበት። እሷ አክብራ ወይም የሱ ምስጢር የሚዳላላው ወጣን ብላ ነው ዝም ያለችው አይደል? እንግዲህ እናንተ አይ አውቃ ነው ምንም አላደረገም እያላችሁ ነው። ብሮ ደግሞ ኮሜንታተሮች ምንድን ነው የምትሉት? ብሮ እንደዚህ ነገር አያደርገውም። እንደ ወንድ ልጅ አይደል? እንደ ለምንድ ነው የማያደርገው? ምንድ ነው እሱ መልአክ ነው? ሰው አይደለ? አያደርገውም፣ አያደርገውም። ሀይ የምርሽን ነው? አያደርገውም አይደል? ማለት እንደ ራስሽ ነው እንደሚታየው። ምን ነው እሱ ወንድ ልጅ እኮ ነው፣ ሰው ነው። ምንሽ ተሳስቶም ከሆነ ማለት የድሮም ነገር ከሆነ አያደርግም አይባልም። ሰው ልጅ ነው፣ ሲጋለባሽ ነው፣ ይሳሳታል ጋባሽ ተሳስቶም ይሁን እ ሳሊሳ ሰጥ ኡነቲም ወይ አውቆም ይሁን አያደርግም አይባልም። አንቺ አጠገቧ ላይ ያለሽ ለዩቱብ በላይ አታውቅም። ጋባሽ አታሽቃብጡ ሴቶች ተረጋጉ እሺ፣ ማሽቃባት አያስፈልግም። ነገ ህይወትሽ ለኔ ደርስ የምችል ነገር ነው ይሄ። ጋባሽ እንደዛ ሌላ ሳውን ምን አከለ አንቺ ሩቅ ላይ ነው ያያየሽ ያለሽ ስልክ ላይ ነው በምን አወቅሽ አንቺ ደሞ በምን አወቃችሁ? አያደርገውም እንዴ ሰው አያደርገው ይምርሽ ነው አረ ጉዳዮች የዛሬው ሄሚ እየመጣለች የመጣችውም ደግሞ ያለው ነገር እውነቱም ተናግራለች። እኔ የፈራው ነገር ነው ይሄ። ማለት እንደዚህ አይነት ነገር ነው ሊሆን የሚችለው። ሄሚ ዝምብላ እንደዚህ ልትሆን አትችልም እያልኩ እያሰብኩ ነበር፣ እና በጣም ማዝኛለሁ። የምር ይው ነገር እውነት ከሆነ በጣም ነው የሚያሳዝነው። እግዚአብሔር አጠገብ በኋላ ልቧን ሰታ ወዳ እና ፈቅዳ ከሱ ጋር እያሳለፈች እየኖረች ያለችውን ልጅቷን ትቶ ሌላ ሴት ጋ ማለት መሆን እኔ በጣም ነው የሚከብደው። እንደ እንደ ራሴ ያኔ ሀይሚ ቦታ ላይ ወኘ ሳየው በጣም ይከብዳል የምር ከልቤ ነው የተናገረችው። እውነት እውነት ከአንጀቴ ነው የተናገረችው። ከኔ ጋር የሚፈልግ ነገር ማለት ከኔ የሚፈልገው ነገር አላገኘም ወይም እሱ የሚፈልግ ሴት አይደለሁም ሊሆን አለም ወይም እንደዛ አይደለ ሴት አይደለሁም ወይ እንደዛ ነው ያለችው። ምንድን ነው ተሰምቷት እኮ ነው ደግሞ ሌላ ምንድን ነው? እናንተ ነው ያገናኛችሁን፣ በሰው በሰው ግፊት የሆነ ነገር መጨረሻው ይሄ ነው ብላለች። እውነት ከልቤ ነው የተጎዳችሁ እቺ ልጅ የምር እኮ ነው። እኔ ስጀምር አንድ ነገር ጭንቅላት ሁለ ማለት ሁለ ማለት ግራ ሜጋባይ ነገር አንድ ነገር አለ። ምንድን ነው እሱ ባለፈው ይሄ ከብሩ ከቪዲዮ የሰሩ ቃል ምንድን ነው ይህ እናንተ ለስራ ነው የተገናኘ ነው ብላለች እና እና አንድ ነገር ሁሌ የሚመላለሰው ወይም የሆነ የግራ ምግባዊ ምንድን ነው፣ እኔ እናንተ ለስራ የተገናኘ ነው ያለችው ቃላት ይሄ ጭንቅላቴ ውስጥ እስካሁንም አለ። አንድ ቀን እንደዚህ አይነት ቃላት ተናግራ አታውቅም ከዚህ በፊትም። ገባችሁ? ግን አሁን ላይ የሆነ ነገር ተሰምቷት ነው እና ሴት ልጅ ነች። እኔ ሴት ልጅ ነኝ። እንዴት ነው ማይረዳት? ይረዳታሉኝ ሴት ልጅ ስለሆንኩ ገባችሁ አይደል? ግን አንዳንድ ሴቶች እሷ እፋተኛ ነች፣ ሁሌም እሷ አይባሰባት። እሷ ተቀይራ ተለወጣለች ማለት ከሰውት መለይት ነው። ምን አክል ጭንቅላት ብኖራችሁ ነው? አስደንጋጭ ልብ የሚሰብር ነገር ነው ይሄ። ሀይሚ እየይዘ የመጣችው ምንድን ነው? እኛ እውነቱን የሚያውቅ ብለናል። እኔ ራሱ ማለት የማላቅ ነገር ነው ምንም ነገር ሲነገር ነው። የታመመው ሰው ራሱ አኪም ቤት ሄዶ ማለት ህመሙን ሲነገር ነው መዳኒት የሚገኘው። ምናምን ብዬ ኮፒ ማለት እንትን ማለት ቴክስት ማለት ነው እና እንደዚያው ዩቱብ ላይም ቪዲዮም ሰርች ያለው ምንድን ነው? ዛሬ ያለው ነገር እውነቱን ተናግራለች። እና አዲስ አበባ ማታለች። እንኳን ደህና መጣሽ፣ በነገራችን ላይ የኔናት የምር እኮ ነው። እኔ ክፍት ሊበልልሽ የምር እኔ ሲከፋሽ ያለ ወድም የኔ ቆንጆ። ሶ ምንድን ነው ያው ቡራ የኔ የኛ ወንድማችን ምንድን ነው ያረጋው? ሌላ ወንድ ማለት ሌላ ሴት ጋር ሆኖ ነው ማለት ይሄ ነገር ነው የደረሰችው ለሷ ማለት ነው። ሰው ላከላት ካላት ወይም ሰው ነገራት ይነገራት ምንድን ነው አንዳንድ ሰዎች ግን በየቦታው ሁሉ ምንድን ነው አያደርገውም፣ እንደዛ አያደርገውም እያላቸው ነው። ለምንድ ነው ማያደርገው ወንድ ልጅ አይደል? እን ምን ነው ሲጋለባሽ አይደል እሱ። በምንድ ነው የሚታዩት ማለት በምን አንግል ነው የምትረዱት እሱ? አልገባኝም ማለት መልአክ አይደለም እኮ ሰው እኮ ነው። አያደርገውም በምን አንቺ ማ ያይሹ ስልክ ላይ ነው፣ ትላንትና ነው ያውኩሽ። እንደውም ስልክ ላይ ገባሽ አይደል? ስለዚህ እሷ አጠገቡ ላይ ያለችው ሴት ከበላይ አንቺ ልትጣጋ አትችም። ገባሽ? አትችም። ሰው ልጅ ማለት ነው ማንነቱ ሁለት ሊሆን ይችላል። ካሜራ ፊት መልካም ሆኖ ከካሜራ ጀርባ ክፉ ሰው ሊሆን ይችላል። ማንንም ሊያውቅ ይችላል። ከካሜራ ጀርባ ተገናኝተሽ ታውቂያለሽ እንዴ? ወይስ አንተንሽ ታውቂያለሽ? አብረሽ አብሮ አሳልፈሽ ታውቂያለሽ ወይ? ፊቱን አይተሽ ነው የብርሽ ነው አያደርገው ምን እንደዚህ አይነት ነገር አያደርገው። አያደርገው እሷ ናቸው ፈጥራ የተናገረችሁ። ሲጀምርም የሷ ዳም ይጣፍጣል። ይሄ ሲደባት ገባችሁ። ሲደባት ዳሟን ስለሚጣፍጥ ዳሟን ስለሚትወዱ በቃ ማለት በየቦታው ሁሉ ሲደባት ምንም ነገር እና ምንድን ነው ውዶቼ ሌላ ሴት ካሆኖ ነው ያየችው፣ እንደውም ሰው ነው ያላከላት ይመስለኛል ብሩቁ። እውነት ይሄ ነገር እንደዚህ እውነትም ከሄሚ ጋ እያለ ወይ ድሮ ነገር ከሆነ ይሳየው ምንም ችግር የለም፣ ድሮ ነገር ከሆነ ይነግርሻል። እና ግን አሁን ላይ አንቺ ጋር ተገናኝቶ ከንቺ ጋር ጎደኝነት እያለ ሌላ ሴት ጋር ሌላ ነገር ሚያደር ከሆነ በእውነት በእውነት በጣም ነው የሚታሳፍሮ ማለት ነው ብሩቁ። ከእግዚአብሔር ክርስቶስ ምስክር ነው። አሁን ላይ ግን ኤም እንትንም አለ እንትን ምንድ ነው ይሄ ቅንብር ምናምን ማለ ሶ ያ ነገርም ከሆነ ያጣሩ። በደም ሌላው ደግሞ ምንድ ነው ብሩ ከሄሚ ጋ ተገናኝቶ ከሄሚ ጋ እየዋለ ከሄሚ ጋ እየበላ ከሄሚ ጋ እየጠጣ ከሄሚ ጋ ማለት እንደዛ እየሆናችሁ ሌላ ሴት ጋር ትሆናለ። እኔ አላቅም። ሌላ ሴት ሽ ጃርባክ ላይ ሌላ ሴት ቢሆን ኖሮ እንደዚህ እያደረጋል ሄሚ ማሳሳ ማቃቃፍ ሌላ እሱ ማለት ፍቅረኛ ብትሆን ማለት ብትኖር ኖሮ ሌላ ሴት ብኖር ኖሮ ያደርጋል ብዬ አላስብም። እንዳንተ እንዴት ታስባላችሁ ወንዶች? እኔ ነው እንደዛ ነው ማስበውና እንደ ቀልድ ነው። እንደ ህይወት ቀልድ አይደለም እኮ እንዴ። ምን ነው ብሩክ የሆነት ደሞ አያደርገው ማትበለው ሁሉ ነገር ነገ ከሱ አፍ እንሰማለን፣ ምን እንደሆነ። ምንም ነገር ሊታውቁ አትችሉም እናንተ ኦኬ፣ አትችሉም ሊና ማለት። የሚታውቁት ያው ሰው ልጅ ሲነገር ነው በሄም ነው ነግራ ነው ያወቀ ነው እና እሱም ሲነግር ነው የምናውቀው። በጣም ተሰምቷት ነው የተናገረችው። የምር ልቦ ሰብረዋታል ማለት ልቦ ሰብረዋል የእሷሌም ማለት ነው። እውነት ይሄም እግዚአብሔር ነው የምትናገረው ቃላቶች ረሱ የኔ ድክመት ግራ ነው የገባኝ እግዚአብሔርን እንተ ቡራው የምር ይሄ ነገር አድርጌም ከሆነ በጣም ይደብራል። መናገር ነበረብ። ንገራት ገባ እውነት ከሱ ዋጋ መቀጠል ና ከሱ ዋጋ መሆን የሚፈልግ ከሆነ የሚታደርገው ነገሮችን የሚታደርገው ድርጊቶችን ተቆጥበ አርገው ሌላ ድርጊት የሚፈጽም ከሆነ ሄሚጋ እና ብሩክን ደሞ ነገ ምን ይዞ እንደመጣ ሶ ያለው ነገር ንገራት፣ ወይም ማለት ድብቅ አትሆን፣ እውነተኛ መሆን። እውነት ለነገ የምትፈልግ ሰው ከሆንክ የምርኮ ነው። ለነገ የምታስፈልግ ሴት ከሆነች ያለው ነገር ድብቅ አታደርግ፣ ንገራት። ደግሞ እሷ ጋር ሆንም፣ ደግሞ ሌላ ሴት ጋር ማድረግ፣ ሌላ ሴት ጋር መሆን ምናምን አያስፈልግም። ደሞ የሴት ጓደኛ ደግሞ ለአንተ ምን ያደርግላል ሲጀመር ቢኖርም ባይኖርህም አንድ ካለች ትበቃለች። እሷ ሄሚ ቴ ምን ማለት ነው? የምሩ ኮሮ እኔ ለሳማልሽ የኔ እናት፣ ምንም ማድረግ አይቻልም። ብዙ ሰዎች አሁን አይ ሴት ልጅ ነች አጣርታ ያለባት እና ነገር ማለት ትክክለኛ እውነትን ይይዛ ነው። ወደፊት ማየት የምትፈልገው እሷ እንደ እሷ የምትናገር ነገር ልክ ነው እንደ እውነት። ይሄ ማለት ሌላ ሴት ጋር ቺ ማለት ቺት ቢታረግ ከሆነ እና አራ በጣም ይደብራል። እግዚአብሔርን እና ሰውን ወይ እናንተ ለማጣላት ያደረገውን ነገር ሊሆን ይችላል። ተረጋግተ ያለው ነገር አስረዳት ቡሩክ ማለት ነው። እግዚአብሔርን ያለው ነገር አስረዳት እና በጣም ነው የሚከብደው ይሄ ነገር። እግዚአብሔርን የሴት ልጅ ልቡን የሚሰብር ነገር ነው ይሄ። ቀላል ነገር አይደለም። ዝም ብሎ የምናየው ነገር አይደለም። ገባችሁ አይደ እና ያለው ነገር ነገራት እና አሳውቃት ገባ አይደ እና ይሄምዬ እንዳይከፋሽ ካፍቶሽ ማየት አልፈልግም የኔ ቆንጆ እግዚአብሔርን ነገር ነገር የድሮ ብሩክን ታቂያለች፣ እንዴት ነው በፎቶ ራሱ ላይ ይትን እናውቃለን። የድሮ ብሩክ እና አሁን ያለው ብሩክ ልዩነት አለ እና ሶ ስለዚህ ያለው ነገር የነገሬሽ ምናምን አላቅም እናንተ እና እንደዘነ ነገር ሴት ልጅ ወላ ሰው እንደዛ ነው። ሌላ ነገር ምን ይመልም እና በጣም ወዳችኋለሁ ውዶቼ። ሀይሚ ላይ የምትወርዱ ሰዎች እውነቱን ስለሰማችሁ ደስ ብሎኛል። እና ቪዲዮን ላይክ አድርጉ ውዶቼ፣ በተረፋ ደግሞ ደህና ደሩ። በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ የኔ ቆንጆዎች። ቪዲዮን ግን ላይክ ማድረግ እንዳይረሳ። የምር ሰብስክራይ ማድረግ እንዳይረሳ። ሀይሚ ይሄንን ሰብስክራይ አርጓት፣ ሁለት መቶ ሺ ሊገባ ነው፣ ሁለት መቶ ሃምሳ ሺ እና ወዳችኋለሁ ውዶቼ። መልካም ምሽት ይሁንላችሁ። የብሩክ የሀይሚ ነገር እግዚአብሔር እውነት አላቅም። እግዚአብሔርን ይሄ ነገር ምንድን ነው እስኪናገር ድረስ ጨነቀኝ ነው እውነት።